እግዚአብሔር ጉዳይ ጉዳይ ነው፣ አይደል? ምክንያቱ አይገባሽም። የቀረብሽው ሰው ሁሉ በአንቺ ደስተኛ አይደለም። ለምን እንደሚርቁ አታውቂም። እርግጠኛ ነሽ። እናንተ አሜን አትለኝም ወይ? መሸሻ ማነው? መሸሻ በናዝሬቱ ጌታ በኢየሱስ የመጨረሻ። አንቺ ሴት ግርማ የሚባል ሰው ታውቂያለሽ? አዎ። እስከ ዛሬ ማየት ያቃተሽን ታያለሽ። አሜን አሜን። ማየት ያቃተሽን ታያለሽ አለኝ ጌታ። አሜን። መንካት ያቃተሽን ትነኪያለሽ አለኝ ጌታ። አሜን አልልም ብለሽ የነር እግዚአብሔር ጉዳይሽ ጉዳይ ነዋል። ለፍተመና ደክመመና ከንቷት ቀሪም እግዚአብሔር እጅሽን ይዞ ያነሳሻል ያሻግርሻል። ትሻገር ያለሽ አንድ ሰው ብድግ ብሎ ተሻገር ያለው ወልዶ ካልተደሰተ መኖር ትርጉም የለውም፣ ትርጉም ያጣል። አደለ ግን ቢኖርም ባይኖርም እግዚአብሔር ያኖረን። ዛሬ በክርስቶስ ኢየሱስ ስምና ስልጣን ከቃልቻ መንፈስ አፋታሁሽ፣ ከጠንቋይ መንፈስ አፋታሁሽ፣ በኢየሱስ ስም አፋታሁሽ። ዙሪያሽን እንደዚህ ተተብትበሻል። እውነት ነው፣ ዙሪያሽን ታስረሻል። ዛሬ መፈታት ሆነልሽ፣ መፈታት ሆነልሽ፣ መፈታት ሆነልሽ። በደንብ ስሚ፣ ዛሬ የስም ለውጥ ይሆንልሻል። አሜን። ምን አልኩሽ? የስም ለውጥ የታሪክም ለውጥ ይሆንልሻል። ጣኦት ያመልኩ እንደነበረ ታውቂያለሽ። አንቺ ተወልደሽ ለመንፈስ ተላልፈሽ እንደተሰጠሽ ታውቂያለሽ። አዎ ታውቂያለሽ። አውቃለሁ። የእሷ ስም የወጣው ቃልቻ ቤት ነው። ቃልቻ ነው ስሙን ያወጣው። ስሙን ሲያወጣ በዛ ስምና በእሷ ዘመን ሙሉ ሊከብር ፈልጓል። ከዚ የተነሳ እሷ ደግሞ ከዛ የመንፈስ አሰራር ወጣ ብላለች። ከወጣሽ ደግሞ ያንቺን ነገር ከእጅሽ አወጣለሁ ብሎ ብዙ ነገር ከእጅሽ ወጥቷል። እውነት ነው። አንድ ቀን ደስተኛ ሆነሽ አታውቂ። እውነት ነው። አንድ ቀን እንደሰው ህይወት ብለሽ ጀምረሽ የጨረስሽው ነገር የለም። ምንም ምንም ምንም ነገር የለም። ምክንያቱ አይገባሽም። የቀረብሽው ሰው ሁሉ ባንቺ ደስተኛ አይደለም። ምንም፣ ለምን እንደሚርቁ አታውቂም። እርግጠኛ ነሽ? እውነት ነው። ኦኬ። ወጋየው የሚባል ስም ሰጥቷት፣ እናንተ አሜን አትለኝም ወይ? ወጋየው ብሎ እርግማን ዛሬ ረግም ይዋለሁ አለሁ ቀልቻ ያወጣልህ ሟተኛ ያወጣልህ አስማተኛ ያወጣልህን ስም ዛሬ በታምራት ቀይሬዋለሁ፣ በእግዚአብሔር ኃይል ቀይሬዋለሁ፣ በልጁ በኢየሱስ ስም ቀይሬዋለሁ። ስም ላይ የተጫነቀን በር ስምሽ ላይ የተጫነቀን የተሰበረ እናቷ ሴት ከወለድኩኝ ላንተ ሰጣለሁ ብላ ለመንፈሱ

ለመንፈሱ ሰጠች። መንፈሱ እንዳለ በዚች ልጅማ ገና ወጌና ያለኋለ ምን ወጋለሁ አለው። ሲጀመር አጋንንት የተወጋ ይሆን የተወጋ ይሆን በዚች ልጅ ወጌና ያለዋልና የሚገርማችሁና የሚደንቃችሁ ነገር ስሟን ወጋየው ብለው አወጡላት። በክርስቶስ ኢየሱስ ስምና ስልጣን፣ ወግ ሊያሳጣችሁ፣ ወግ ሊከለክላችሁ ሰላም ሊነሳችሁ፣ በናንተና በዘራችሁ ላይ የታወጀው አዋጅ አሁን ተገለበጠ፣ ተገለበጠ፣ ተገለበጠ፣ ተገለበጠ። መሸሻ ማን ነው? አያቴ አያትሽ መሸሻ መነን መነኑ መሸሻ ያላባባ ያላተሰ እንደ ሰው አንድ ቀን ወጋይታ አታውቅም አለ። እውነት ነው። በብዙም ባውስጥ በብዙ ለቅሶ ውስጥ ነው ያለሽው። እውነት ነው። ስምሽ ሌላ፣ ህይወትሽ ሌላ። እውነት ነው። አሁን ታውቃላችሁ። ስም ያወጣላትን ይሄንን የጨለማ መንፈስ ብታመልከው እኮ የምትፈልገውን ያቀርብላታል ህይወት አይሰጣትም እንጂ። ነገር ግን እሱን እምቢ ስላለችና ስለተፋታች ወግ የሚባል ነገር ማየት አልቻለች። ህይወት ህይወት ሆኖ በህይወትሽ እንዳይቀጥል ያደረገብሽን ይሄንን የጨለማ ስራ ረግሜዋለሁ። አሜን። ይሄንን የጨለማ መንፈስ ረግሜዋለሁ። አሜን። ይሄንን የአጋንንት ጉልበት ረግሜዋለሁ። አሜን። እኔ ፊት መቆም አትችልም። እጣ ፈንታ የለም። ህይወቷን፣ ዘመኗን፣ ኑሯን፣ ቤቷን፣ ጤናዋን ልቀቅና በታላቅ ድምጽ ሰዓትም ህይወቷን በል ዘመኗን በል ዘላለሟን በል በረከቷን በል ኑሮዋን በል ለቅቄ ሄጃለሁ። ብመለስ የእግዚአብሔር እሳት አሁን ይብላኝ። ናዝሬቱ ጌታ በኢየሱስም በታላቅ ንሶ ዜ ጩ ነውጣ ዳይ አንድ ባይል ጩና